ር ግ አ ሁለቱም እግሮ ይህንን ያለ ያ ያበጠውም የለም የለም። የተሰነጠቀውም የለም የለም። ከኩላሊት በሽታና ከስኳር በሽታ ምን ብላለች? ያድናል ያድናል፣ ኢየሱስ ያድናል። ነበር። ከዛ ልጅቷ ከትምህርት ቤት ልጅ የነበረች ከትምህርት ቤት ስመጣ በጣም በቃ አናድሬ ስለነበረ ተናድሬ ነበረ። ከዛ ላስጠልልሽ ነው ትምህርት ጉዳይ ነው ብዬ እሳቸው ጋር ይዤ መጣሁ። ከዛ ይዘ መተን ስመጣ ማንም የለም ነበር፣ ቶሎ ነው የመጣ ነው። እዚህ ጋር መተህ ስንቀምጥ የእግዚአብሔር ሰው ጸልልን ለዚች ልጅ ብዬ ጠየኳቸው። ከዛ ከፕሮግራም በኋላ ጸልልሻለሁ፣ ትንሽ ቆያለሁ። እኛ ተቀምጠን መጨረሻ ላይ ስጸልውልን ከሷ ከጭንቅላቷ የሚይዝ እንዳትማር ጭንቅላቷን የሚይዝ አጋንንት ነበር። ከዚ እሱ ፈረሰ። እስኪ ላይ አንቺ አንቺንሽ የምትፈለግ ያሉኝ እና እዚህ ጋር አስቀምጡና ጆሬ ውስጥ በኢየሱስ ስም ስሉ፣ ከዚ ውስጥ ይሰቀጥቅና ይወጋኛል ወደ ውስጥ። ከዚ ሲወጋኝ እንቅስቃሴ ያደርግና በጣም በቃ የሌለ በቃ አልወጣ ብለው ሰውነት ውስጥ የተደበቀ ሁላ ከትከሻ የተቃጥ በቃ የሌለው ነገር ሁኛ አይምሪ ውስጥ የነበረው ስረብሽ የነበረው ጭነቱ ሁላ እግሬ ሁላ ተስቦ የነበረው እሱ ሁላ ተሰብስቦ በአንድ ላይ ተቃጥሎ፣ ተሰቃይች። የእግዚአብሔር ሰው በመስቀሉ ላይ ደሙን አፍስሶ የሞተው ደሙ ፈሶልኝ። ይሄ የእግዚአብሔር ሰው ውሃውን በጭንቅላቱ ላይ የኢየሱስ ክርስቶስ ደም ነው እያሉ እያፈሰሱልኝ፣ በምረቱ ድኛ። ያለው በምረቱ ስንት ጊዜ ነበር ሲያሰቃይሽ የነበረው? በቃ ያሰቃኝ ቆረጥ ምን መንፈስ አይቆረጥም። ከመሬቱ ነው ስበቱ ስበቱ ከመሬቱ ውስጥ ነው በቃ ያለው ማለት ነው ያለው። ስትራመድ ከመሬቱ ውስጥ መንፈሱ ምን ያለው በቃ ይፈየር ኩበት ይስባል። በቃ ምን መንፈስ ማለት በጣም ከባዱ ነው የተበቃ አንዳንድ መሬቱ ሁሉ የሚሰነጠቅ ይመስለኛል። ከዛ በቃ አንተ ያለው ያልኩህ ተስፋዬ በሱ ነበር የሚራመደውና ያው ድኛ ብዬ በሱ ተገለጠልኝ ብዬ አመሰግናለሁ። አሁን ከዛው ምንም የለ እስኪ ተራመጂ። ይኸው እግሯን አሳስሮ ነበረ አጋንንት። በጣም ትልቅ ተራ አጋንንት አልነበረም። እና አገልግሎት ነበረ። አገልግሎቱ ላይ ያው ጊዜ ይፈጃል ብለን መጨረሻ ላይ ያስቀመጥናት እሷ ውስጥ የወጣው አጋንንት ከልጅነቷ ጀምሮ ሲኖር የነበረ እና መንፈሱ ስንትናችሁ ብዛት ተብሎ ሲጠየቅ እኛ ቁጥር የለንም፣ ከተማ የተቆጣጠርን አገር የተቆጣጠርን በየቤተ ክርስቲያን ደግሞ የሄድን መንፈስ የምናስር አገልጋዮች እንዳያገለግሉ ዘማሪ እንዳይዘምሩ፣ የምናደርግ ነን እንጂ እኛ ቁጥር የለንም። ሌጊዮን ናችሁ? ኧረ ሌጊዮ ምን አላት? ሌጊዮን ሁለት ሺ ነው። እኛ ቁጥር የለንም ብሎ እሷ ውስጥ የነበረው መንፈስ እግሯን አስሯል፣ እጇን አስሯል። እንደ ሽባ ነው። ሰውነቷም ከለሯም እንደዚህ አልነበረም። ያ ሁሉ መንፈስ በታላቅ ድምፅ ጮሆ ሰባት ጊዜ ከእሷ ለቋት ሄዷል። ማነው ስምሽ? ደስታ። አሁን ደስተኛ ነሽ? እንቅልፍ እየተኛሽ ነው። የሚገርማችሁ መንፈሱ የሚያደርገው ምንድን ነው? አንድ ቀንም እንቅልፍ ተኝታ አታውቅም ከተወለደ ጀምሮ ማለት ነው። እንቅልፍ የሚባል ነገር ተኝታ አታውቅም እና እንቅልፍ ሰጣት እግዚአብሔር። ሰላም ሰጣት። አጨብጭሙ፣ ለጌታ ክብር። ደስታ፣ ደስተኛ ሆናለች። ሃሌሉያ! አጨብጭሙ፣ ለጌታ።